ቢላልንም የተመለከትን እንደሆነ ቢላል እስልምናን በህገ ልቦናን የተቀበለው በነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነቢዩ ማህመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም። ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰውም የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነቢዩ ማህመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንዲል በህልማቸው ተገልጦላቸዋል። የእሱ መረዋው ድምፁ የአነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሑፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሀዲስ ሳሂ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳያል ቡኻሪ 604 ላይ እንዲላል ናሬትድ ኢብን ኡመር ኢብን ኡመር እንደተረከው

እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንዳይሁዶች እንጠቀም አሉ። ተዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም፣ እሱ ጠዋት ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም አለ። ከዛ ነቢዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ጠዋት ተነስተ አዛን በል ጩህ፣ አለው። ያው አዲሱን ደግሞ ሱነነ ቢ ዳውድ 519 ላይ እንደምታዩት ቢላል ለሊት ከእንቅልፉ ይነሳና ብሎ ያዛጋና ይው ያዛጋና ይላል፣ አላው አክበር ይላል። ከዛ ወዲያ ይላል እንቅልፉን ሰጨርስ ለሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት ጠዋት የሚጮበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም። ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮው ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላህጭ ማስረጃ ሳያል ቡካሪ 188 ላይ አቡ ሙሳ ያለው ነው። ፕሮፌት አስክድ ፎር አ ታምፕለር ኮንቴኒንግ ወተር ኦፍ ወተር ኢን ዘ ታምፕለር አንድ ሴድ ቱ ቦዝ ኦፍ አስ አቡ ሙሳ አንድ ቢላል ድሪንክ ፍሮም ዘ ታምፕረር ኤንድ ፖር ሰም ኦፍ ኢት ዋተር ኦን ዮር ፌስ ኤንድ ቸስት። ነቢዩ ምን ጠየቀ? በዕቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣ ቢውን ጠጡታ አለን። ማን ያለው? ሙሐመድ። ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ፣ ዕቃ ውስጥ ተዛፉን ተመጥምጦ ተፋ። ከዛ እሱን ቢላልና ጠጣው። ጉሮሮ ደርቆ ሲመጣ ምንድ ነበር የሚጠጣው? የነብዩን ትመጠመጠውን በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት፣ ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳያል ቡኻሪ 11 49 ላይ ናግሬትድ አቡ ሁሬራ፣ አቡ ሁሬራ እንደተረከው አት ታይም ኦፍ ፋጀር ፕራየር ፕሮፌት አስክድ ቢላል፣ በፈጀር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል፣ ቴልሚ ቤስት ዲድ ዩ ዲድ አፍተር ኢምፕሬሲንግ ስላም ፎር አይ ሂር ድ ፉት ስቴፕ ኢን ፍሮንት ኦፍ ሚ ኢን ፓራዳይዝ ምን ይላል፣ እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ በገነት ውስጥ ኮቴህን

ቦት ሚ ፎር አላስ ሴክ ደን ሊቭ ሚ ፎር አላስ ወርክ ለራስ ከገዛኝ ለራስ ያዘኝ። ለአላህ ብለህ ከገዛኝ ግን ልቀቀኝ። ለአላህ ስራ እንሠራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባህሪ አይደለም። እጣቢም የሚጠጣል ነበረ። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል። ይኸው አዲሱ ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ። እና ማይገናኝ ባታገናኙ፣ ደራሲ ያል ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደ እርጎ ዝንብ ጥልቅ ባትሉ፣ የሚመለከታችሁን ፊልሙን ብቻ ብሰሩ። እንዴት ነው ትወናው? ለሃይማኖት አይሰራም። እረፉ እረፉ። አደርሱላቸው ለነከሌ ወዳችኋለሁ። ቻው።